አሰልጣኝ ደግሞ አመሰግናለሁ። እድል አግኝታቸዋል፣ አሸንፋቸዋል። እንዴት ነበረ እንቅስቃሴ? እንዳየው ነው ጨዋታው ከመጀመሪያው ደቂቃ ጀምሮ ልጆቻችን በቁጭት ውስጥ ሆኖ ነው እየተጫወቱ ያሉት። ባለፈው የጣልነው ነጥብ እጅግ የሚያስቆጭ ነበረ። የተሻለ ነገር መስራት እየቻልን እድሎችንም የግብ እድሎችንም ተደጋጋሚ ፈጥረን እነዛን መጠቀም አልቻልንም ነበርና ዛሬ እንዳየው ቴዲ ከመጀመሪያው ደቂቃ ጀምሮ ጎል ለማግኘት ፈጣን ማጥቃት እንቅስቃሴ ነበር የምናደርገው። ያም ተሳክቶልናል ብዬ አስባለሁና በጎሎችም በነጥብም የተሻለ ነገር ይዘን ወጥተናል ብዬ ነው የማስበው። በመጀመሪያው አርባ ሁለት ደቂቃዎች ውስጥ ነው አራት ግቦችን ያስቆጠራችሁት። ከዛ በኋላ ግን መቀዛቀዞች ነበሩ። አራት ግብ ስላስቆጠራችሁ ኮንፊደንስ ተሰምቷችሁ ነው ወይንስ በቂያችን ነው ብላችሁ ነው? እንግዲህ እንደምታየው አርባ ሁለት ደቂቃ ነው አራት ጎል፣ ግን በመጀመሪያዎቹ አስራ አምስት ደቂቃ ሶስት ጎል አስቆጠረን ነበር እና ያ በጣም ቆንጆ እንትን ነው። ስለዚህ እንዲህ አይነት በሚሆንበት ጊዜ ጌሙን ማኔጅ ማድረግ ነው የበለጠ የተሻለ የሚሆነው እና ልጆቻችንም ያን ለማድረግ ነበር የሚሞክሩት አንዳንዴ ያው ስሜታዊ በመሆን ነቅሎ የሚሄድ ነገሮች አሉ። ሆኖም ግን እንዲህ አይነት ጨዋታዎች መቼ እንቅስቃሴዎቹ እንደሚቀየሩ አታውቀውም ና በተሻለ መጠን ጥንቃቄ እያደረግን ለመጫወት ነው የሞከርን ነው። ሁለተኛውም አርባ አምስት በጥሩ ሁኔታ ነው የሄደው ብዬ ነው የማስበው እና ምክንያቱም መቐለ ጠንካራ ክለብ ነው። አሁን ያለበትን ደረጃ ማየት አለብን ብዬ አላስብም። በጣም ጠንካራ ነው። በመከላከሉም በማጥቃቱም የተደራጀ ቲም ነው። ስለዚህ እንደዚህ ቲም ጋር ስትጫወት በመጀመሪያው አንደኛ ዙር ውድድር አቻ ነው የወጣ ነው። በጎል ተመርተን በኋላ መጨረሻዎቹ ደቂቃ ላይ ባስቆጠር ነው ጎል ነው አቻ የወጣ ነው። እና ከባድ ተጋጣሚ እንደሚሆን እናውቃለን። ሁለተኛው አጋማሽ ደግሞ የውድድር ዘመን ላይ ልጆችን ቀላቅለው የተሻለ ተጠናክረው ነው የመጡትና እኛ ዛሬ ያስመዘገብነው ውጤት እጅግ በጣም አስደሳች ነው፣ ደግሞ የሚገባናል ብዬ ነው ማሰቡ እንደነበረ ነው የሚዳላ ብልጫ። በዛሬው ጨዋታ የቡድኔ ጠንካራ ጎን ምን ነበር ብለ ታስባል? በሁሉም መልክ ጠንካራ እንቅስቃሴ ነው ያደረጉት፣ ከበረኛ እስከ ፊት መስመር ተጫዋቾች ድረስ ተቀይሮ የገባው አላዛርም እንዳየው በተሻለ ሁኔታ ኃላፊነቱን የተወጣበት ሁኔታ ነው ያለውና ይሄ ነው ብዬ የመለየው አይደለም። እንደቲም በመጫወታችን የተሻለውን ውጤት ይዘን ወጣናል። አመሰግናለሁ በጣም አመሰግናለሁ። ደስ ይላል። አሰልጣኝ ዳንኤል አመሰግናለሁ። በመጀመሪያው አርባ ሁለት ደቂቃዎች ውስጥ አራት ግብ አስተናግዳችሁ አራት ለአንድ አሸንፋችኋል። አጠቃላይ ጨዋታው እንዴት ነው? አዎ እንዳየው ተጀምሮ የዲፌንሳችን አቋቋሚ የነበረ ስህተቶች ወዲያ ወዲያው የተጣሉ ኳሶች እኛ ጋር ጎል እንዲሆን ይችለዋል ያንን ነገር ትንሽ ዲፌንሳችን ኮንሰንትሬሽን ሉዝ አድርጎ ስለነበረ ነው እና አንድ ሲገባብን ግን መረጋጋትና መልሰን ወደ ጌሙ መመለስ ይገባል። አሁንም ያንን ጎል እያሰው ሌላ ኳስ ለመፈለግ ጎል ለማግባት ብቻ ነበር ሀሳብ። ያንን ስለሆነ በሁለቱ ሴንተር ባኮቻችንና በፉልባኮቻችን የነበረው ክፍተቶችን ተጠቅመውበት ወዲያ ወዲያ በአምስት ደቂቃ ሁለት ጎል ገባበት። ከዛ ሳይጎኝ ሶስተኛው መጨረሻ ከባ አራተኛው ገብተብን እኛ የራሳችን ትኩረት ማነስ ነው፣ ያንን ነገር የተፈጠረው። ምክንያቱም በዚህ ጨዋታ እግር ኳስ አንዳ ያ ካሰብከው ውጭ ሊሆን ይችላል ሊፈጠርም ስለሚችል ማለት ነው። ግን ያንን ነገር ኪፕ ማድረግ ነበረብን። ብዙ ጊዜ እኔ አንዱ ገብተብን አንዱን ይዘን ነው ሌላውን ለማግባት መሄድ ያለብን ብዬ ደጋግመን የምናወራው ዲስክስ የምናደርግበት ነገር ነው። ግን እዛ ላይ የነበረው ነገር የኮንሰንትሬሽን ማነስና አንዱ እንደ ሊብሮ እንደ ሲዩፐር መሆን ሲገባቸው አንድ ማርክ አድርጎ ዘሴም ላይን ላይ ስለቆሙ ያንን ነገር ነው ሀፐን ያደረገን ማለት ነው። ምናልባት በመጀመሪያው 15 ደቂቃዎች ውስጥ ነው ሶስት ግብ ያስተናገዳችሁት፣ አራተኛም ግብ ተቆጥሮባቸዋል በ15 ደቂቃዎች ውስጥ ሁለተኛውም ጎል ሲገባ ወደ ወርምት ለመውሰድ ያልቻላችሁበት የጊዜ ማነስ ነበረ ወይንስ ምን የተለየ ነገር ነበር? አዎ እርምት ለመውሰድ እየሞከርን ነው የሞከርነው፣ ግን ሰው በመቀየር ብቻ አይደለም፣ በአጫዋት ሲስተማችን መቆም የሚገባው ዘሴም ኢማኒል ስኪሞር የነበረ ልጅም ውስጥ ገብቶ እየረዳቸው አልነበረም። አንዱ ችግር በዛ መሀል ውስጥ የነበሩ በሴንተር ባኮቹ ያንን ስፔስ ነበር የተጠቀሙበት። እዛ ላይ የነበረን ጥንቃቄዎች ትንሽ ያንሳል። አራተኛ ኳስ ሲገባ ማይተዋል ብሎክ መደረግ የሚባል ኳስ ነው። የመጀመሪያ ኳስ አደገኛ ነበር። ከዛ በኋላ ግን ብሎክ ማድረግ እንችል ነበር። ታይት ማርክ አለማድረጉ፣ አለመጠጋቱ ስፔስ አግኝቶ ቦክስ ውስጥ ነው ስፔስ፣ ቦክስ ውስጥ ስፔስ አትሰጡ። ቦክስ ውስጥ ያገኘውን ስፔስ በመስጠት ነው እኛ ጋር አራተኛ ኳስ ሊገባ አይቻለሁ። ያንን ባናስተናግድ ኖሮ ምናልባት ከእረፍት በፊትም ሁለት ኳሶች ሉዝ አድርገናል እኮ ከበረኛ ጋር የተገናኙ ኳስ ጎል ካገባም በኋላም ከጎል በፊትም ሁለት ኳስ ከጎል ከበረኛ ጋር የተገናኙ ኳስ እስኮር ብናደረግ ቢያንስ ሶስት ለአራት ማረፍ እንችል ነበር ማለት ነው። ይህንን ብናርፍ ደግሞ የተሻለ ነገር ማድረግ እንችል ነበር። ያገኘናቸው አለመጠቀማቸው አጥቂዎቻችን እና ዘሴም እኛ ጋር ደግሞ ኢዚሊ ኳሶችን እስኮር መደረጋቸው ለውጤቱ መጥፎ ሊሆን ይችላል። ግን ያለው ሁኔታ እኔ አሁን ሊጉ እየጠነከረ ነው ያለው። ጌሞቹን እያየው ነው። አወዳዳሪ አካል ትኩረት አድርጎ ውድድሩን መምራት ዳኛ ሊሳሳት አይሳሳት ይችላል። ግን አንዳንዴ የማይሆን ነገሮችን ስታይ ዲስተርብ ሊያደርግ ይችላል። ዘሴም ልጆቹም ማይንዳቸው ከዳኛ ጋር እንዲተውት ነው ሁሌ የምናወራው። ግን አንዳንዴ በሚፈጠሩ ነገሮችን ዘሴም ነገሮችን ሳታይ ስብተን ልጆች ላይ የሚፈጥሩ ነገር ወደማይሆን ማይሆን ዳረች ሊወስድ ይችላል እና እዚህ ጋር ያሉ ነገሮች እስም ውድድሩም ቶታሊ ውድድሩ ትኩረት አድርጎበት ሊጉ ትኩረት ቢያደርግበት በጣም የተሻለ ነው ብዬ ነው የማስበው። ተከታታይ ሽንፈት አስተናገዳችሁ። ባለፈው አድያን አሸንፋችሁ ሶስት ነጥብ አገኛችሁ። ባለፈው እንቅስቃሴያችሁ በጣም አመርቂ የሚባል ነበረ። ዛሬ ግን ሜዳ ላይ የለም። ከምን አንጻር ነው ያልነበረው? አዎ አሁን ልክ እንደነገርኩ ገና በአንድ ደቂቃ አካባቢዎች ነው ጎል ያስተናገድን እና በአምስት ደቂቃ ሁለት ጎል ማስተናገድ ወደ የምትፈልገው ሪት መምጣት አትችልም። ግን አሁን እኳ መጨረሻ ከሁለት ፖል የመጡ ኳሶችን አስባቸው አንዳንድ የድልም ከአንተ ጋር ካልሆነ በቀላሉ ስኮር ይደረግባል። እኛ ጎል መሆን የሚችሉ ሁለት ኳሶችን ፖል መጥቶ የወጡ ከረፍት በፊትም ዘሴም እንደዚ አይነት ኳሶችን ሉዝ ያደረግናቸው ስኮር ብናደረግ ኑሮ ምናልባት ውጤቱም ሊቀየር ይችላል። ጎል ማጥቦ ብቻ ሳይሆን ውጤቱም ሊቀየርበት አጋጣሚ ሊኖር ይችላል። የዛ ምክንያት ነው አንዳንዴ ባልጠበቀው ሰዓት ያልተጠበቁ ኳሶችን ስታስተነግድ የሚፈጠር ነው። በእግር ኳስ ይህን ያክል ጎል ማስተናገድ አይገባንም ግን እግር ኳስ ነው። እነሱም የነበሩበት እንቅስቃሴ ስፔሻል ፈረስታ ሞቢሊቲያቸው፣ የሚድፊልዱ እና የአጥቂ ቅርጅት በጣም ጥሩ ስለነበር እድሉን ተጠቅሞበታል። እኛም ኮንሰንትሬሽን ሉዝ ማድረጋችን ነው ውጤቱ ያጣ ነው። ቀጣዩን ማሰብ ነው የሚሻለው። እኔም አመሰግናለሁ።